እኔ ጋር ስደው ሌላ ሰው ጋር ስደው ሌላ ፍላጎት ምንድነው? ለምን ነው ሆኖት ማለት ነው? አይ መግማት መግማማት አሉማማ ዝናሽ የፈሩት ይደርሳል የጠሉት ይወርሳል እነ ትክክሎች የኛ ጠንበለሉ የሄሉ የእኛ እኛ እኛ እኛ ስትሉ የከረማችሁት የት ናችሁ የት ናችሁ የት ናችሁ እስኪ ከጎሪያችሁ ወጣ ወጣ በሉ ዛሬ ልክ ልካችሁ ምን ነገራችኋል ማለት ነው ግን ከሰላምታ ነው የሚጀምረው ማለት ነው ምክንያቱም ውድ ቤተሰቦቻችን ልዑልዬን ጠንበለሌን እሱ ቀንቶ ነው ያፈቅራታል እነነነ ስትሉ የነበራችሁት ምን ነገር ስላለብኝ መጀመሪያ ሰላም ተይብ ላስቀድም ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረግኩኝ ቪዲዮ ስጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበሱ የተሰማችውን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ እንግዲህ መልክ ብላሽ ይላችኋል። ለአያቴ ድሮ የሆነ ነገር ስናጥፋ አይ መልክ ብላሽ ትል ነበረ እና በነገራችን ላይ ቆንጆ ወንድ ለትዳር እንደማይሆን ከዚህ በፊትም ተናግሬያለሁ። ከእሉል ከጠንበለሌ ውጭ ማለት ነው። ሲሪየስ ቆንጆ ወንድ ለትዳር አይሆኑም። ለትዳር የሚሆነውም ደግሞ ካረጀ ካፈጀ ከጠነዛ ምራቁን ከዋጠ በኋላ ነው። በዚህ ሄድሜው ይሄ በወጠጤ ሄድሜው ለትዳር እንደማይሆኑ እኔ ቀድሜ ተናግሬያለሁ። ግን ማንሰምቶኝ ማንሰም ያለ ጋይስ፣ ማንሰም ያለ እንደዚህ ነው ብላ ስትናገሩ ኖ፣ በፍጹም እሱ አያደርገውም፣ ከስ፣ እሱማ እንደዚህ አይነት ነገር አይነካካውም። ሎጥ ሎጥ ሎጥ ሎጥ በሳምንት ትውውቅ በሳምንት ቀለበት አንድ ሳምንትን ከፋፍሉት ማለት ነው። ሰኞ ትውውቅ፣ ሰኞ ሀይ ሀይ፣ ማክሰኞ እንዴት ነሽ ሩቢኒ ማር፣ ሀሙስ አፈቅርሻለሁ፣ አርብ ቀለበት ልሰርልሽ፣ ቅዳሜ እንጋባ፣ እሁድ ሰርግ፣ ሰኞ ፍቺ። ይሄ ነው በቃ፣ ስቴፕ ሳምንት ነው የሚል ፍቅር ማለት ነው። እንደ ሳት የተንቦገቦገ እንደ እድሜያቸው የተንቦገቦገ ፍቅር ይኸው። እኔ ምን ብዬ ነበረ ትናንትና? ምን ብዬ ነበረ ትናንትና ሄሉ ሲጀመር ባለችበት ይሄ ተተተተ የሚል ወንድ ሲጀመር እውነት እንደሌለው ነግሬያችሁ ነበር፣ አደለ ቤተሰብ? ምክንያቱም አንደኛ መፈጣጠኑ በጣም ያለቀጥ ቸኮለ፣ ቸኮለ፣ ቸኮለ፣ ቸኮለ፣ በቃ ሰው ሳይቀድመኝ ቀድመኝ አይነት ነገር። ኦኬ ሹም እሱም ይሁን። ከትናንት ወዲያ አሁን፣ እውነት እናንተ ብትሆኑ በሄሉ ቦታ ላይ እንደዛ በቀላሉ ታምኑት ነበር? ብዙ ነገሮችን እያያችሁ ምልክት፣ በወሬ ደረጃ እኮ አለም ሄሉ ባይኗ ቴክስት አይታለች አደለ? ያብ ያላትን አትስማ፣ አትመን ኦኬ። ኦኬ ያብም አፍቅሯት ይሁን ለማለያየትም ይሁን እሷ ግን በአይኗ በብረዙ ቴክስት አይታ ነበር አደለ? ሲቀጠል ደግሞ እፊቷ ያችኛውን ልጅ በነበረችበት ሰዓት መልስ ስጠን ብላው ትታው ስትሄድ ሄሉ ሄሉ ሊካተላት እንኳን አልቻለም እኮ ቀጥታ ዝችኛ ጋ ነው የቀረው። አይኑን እያቁለጨለጨ ማለት ነው እንደ ጦጣ። ብቻ አይኑን ያቁለጨለጫል። ፈርዶበታል። ይሄ አይኑ ቁልጭ ቁልጭ እያደረገ እንደ ጦጣ እዛው ቀረ ማለት ነው። በዚህ መረዳት ትችል ነበር ሄሉ ማለት ነው። ስስ ልብ ስላላት በቃ ማለት ሰውን ከወደደች ከልቧ ስለምታምን ሄሉ ያን ነገር ተጠቀመው እና ብቻዋን ልውል ካለ የታኘከ ስለሚያሱ ጦ ማንቁርት ላይ ስለሚቆምበት ብቻዋን አገኛት። ልዑል አንበሳው ደግሞ ከኋላ ከኋላ ከኋላ ከኋላ እየተከተለ፣ ምክንያቱም ሄሉ ከአንድም ሁለቴ የሚያሳምን ነገር ቢነግራትም ልዑል ማመን አልቻለችም። ልታምን አልፈለገችም። ቀርባ ነገሮችን ከማጥራት ይልቅ ከሱ ጎን ሆና ነገሮችን ከማወቅ ይልቅ ምን መረጠች? ልዑልን ከእሷ ህይወት ማስወጣት ማራቅ መረጠች። ከዛ ልዑል ወንድም እስከሆነ ድረስ ደግሞ ጥግ ድረስ መጋፈጥ እንዳለበት ስለገባው እሱን መከታተል ጀመረ። ይሄ ነው እውነታው። ተከታተለው አልጋ ቤርጎ ድረስ እንቅ እጅ ከፍንች እጅ ከፍንች ደፋ አቤት ደፋር፣ አቤት ድፍረት! ላነጋገር እንኳን ራሱ ለቀጥኩ የለም አፈቅራት አለው ብዙ ጊዜ ያሳልፈናል፣ እንዲህ በቀላሉ ልተዋት አልችልም። በእውነቱ በእውነቱ በእውነቱ እውነት ክነው አደለ ወን? በዛ ከሆነ እና ሄሉ ባታ ቆየናች ሲፈልግ ዛች ጋር ሲፈልግ ዛች ጋር እያረፍክ ልትመጣ ነው ያሰብከው? እኛ እስከ ዛሬ ድረስ ውሽማም ተያዘ ሚስትም ተያዘ በአጥር ሲዘለል ሌባና ፖሊስ ሲጫወቱ ነው የምናውቀው እንጂ እንደዚህ በአደባባይ በቪዲዮ እያሳዩ ሁለት ሰው ሲይዙ ሁለት ሴት ሲያጫውቱ የሁለት ሰው ህይወት ሲያበላሹ አላየንም። ሁሉም በድብቅ ሁሉም በሚስጥር ነው፣ በኋላ ላይ እውነት ይውጣ እንጂ ማለት ነው። ያንተ ደግሞ በዛ የዘመኑ አይን አውጣ በሚል ስም ሰጥቻለሁ ማለት ነው። ማኛ ወንድየው ወንድ ማለትማ እንዲ ልል ይችላለሁ። እኔ የሴት እንኳን ሄሉ የሴት የማንምንባ ሲያስረግፍ የማያውኑ ወንድ ወንድ የሚልለው አልችልም። ወንድ ሊሆን አይችልም። ተግባባ ዞሮ ዞሮ መዝጊያው ጭሯሮ አለ። ምንም አይደለም። ሄሉ መሰበር፣ መነሳት ሁሉንም ነገር ታውቀዋለች። ትወጣዋለች፣ አሁንም ትወጣዋለች፣ ነገም ትወጣዋለች። እኔም እነግርህ ነገር፣ አንተ ግን ስታለቅስ ነው የምትለው። በነገራችን ላይ ገፍቷችሁ የሄደ ወንድ ልጅ ማለት ነው እድሜ ልኩን ተንበርክኮ ቢለመናችሁና ተንበርክኮ ቢሄድ እናንተን የመሰለ ሰው ማግኘት አይችልም። እመኑኝ፣ እመኑኝ። እኔ ብዙ ወንዶችን አይቻለሁ ብዙ ሴቶች ያኔ እንደዚህ በፍቅር አለም ሆነው የተለያዩ እና በኋላ ላይ ግን ወንዶች ደም እያለቀሱ ደም እያነቡ ወደ እነሱ ህይወት ሲመጡ ኢቨን ማግኘት አልቻሉም ማግኘት አልቻሉም አየህ ስለዚህ አንተማ ነገር ታለቅሳለህ ታለቅሳለህ ይህንን እየመረረህ እንድትጦር ነው መነግርህ ምክንያቱም ዛሬ ደሞ እኔ እኮ የገረመችኝ ሴቷ እንደ አንቺ ግን ምን አይነት ፍጡር ነሽ ምን አይነት ፍጡር ነሽ አሁን ሄሉ ላይ ቀለበት አስሮ መጥቶ አንቺ ጋር ስለተለጣጠፈ ለአንቺ ሚስት ይሆነኛል ባል ይሆነኛል ብለሽ ትይዋለሽ እንዲሁ ምን አይነት የሞትሽ ነሽ እውነቴን ነው የምነግርሽ እንደው አሁን አንቺ ከኛ ኩሴ ተብለሽ ትጠሪያለሽ ምክንያቱም የሀገሬ ሰው ምንድን ነው የሚለው የታረት ጓደኛ ሲታማ ለእኔ ብለሽ ስማ ነው የሚለው ቢገባሽ ሄሉ አንቺ ፊት የምታለቅ ሰውን እንቧ። አንቺም ነገ ታለቅሸዋለሽ። ጠብቂ። ነገ ደግሞ ሌላዋን ይዞ ይመጣል። እመኝ። መከራከር ነበረብሽ ከሄሉ ጋር ሳይሆን ከራሱ ከዚህ ሰውዬ ጋር ነበረ። ራስሽም ማስከበር ነበረብሽ፣ ለራስሽ መቆም ነበረብሽ። እኔም ሴት ነኝ የሄሉ እንቧ ነገ ይደርሰኛል ማለት ነበረብሽ። ዝቅጥ ያላተሳሰብ ስላለሽ ግን አንቺ ከሱ ወገን ሆነሽ ሄሉን አስለቀስሽ። ችግር የለውም ሄሉ ማልቀስ ምንም አይደለም። ለሷ ጀግና ስለሆነች ትወጣለች። ግን ደግሞ ተጫውታችሁባት አትቀሩም። እንደ አሻንጉሊት እኛም ደግሞ እናንተ ላይ እንጫወትባችኋለን። ይህን እወቁ፣ ማንም አይፈታችሁም። ምክንያቱም ይሄ በሴት ልጅ ላይ መጫወት እኔም እኔም ነገ ብለን ማሰብ አለብን። ሰው እንዴት ልበላችሁ፣ እንኳን በተግባር እያያችሁት ሄሎ ተበቃ አይደላችሁ። በነገራችን ላይ ያው ማለት በህይወታችሁ እንደነገርኳችሁ ጥሩ መጥፎም ሰው ይመጣል፣ ይሄ ግልጽ ነው። ግን ሰውን እንዳመጣጡ ትሸኛላችሁ። እንዳመጣጡ ስትሸኙ ግን በሄሉ ህይወት ውስጥ የመጡ ሰዎች እንደዚህኛው ያደረገኝ አላየሁም። በጣም ነው የሚያስጠላው። ይሄ በጣም ማለት ነው። ይሄ ለመፈመስ ነው አትሉት፣ ዩቲዩብ የለውም። እሺ ምን ፈልጎ ነው የመጣው? ግራ የሚያጋባችሁ ነገር አሁን ዩቲብ ኖሮቱ የሆነ ነገር የሆነ ነገር ቢያደርግ ኦኬ፣ ዩቲቡን ለማሳደግ ሊጠቀምባት መጣ እንላለን። ሌላ ምንድን ነው ምንድን ነው ማለት፣ ምን ፈልጎ ነው የመጣው? ይሄ የኔ ጥያቄ ውስጥ ጥያቄ ነው። በተለይ ደግሞ ሴቷ ሳስበው ሳስበው ተመካክራችሁ፣ የሆነ በቃ እንዴት ብዬ ልንገራችሁ፣ ይሁን ድጋሜ ያስለቅሱ ተብላችሁ የተላካችሁ አይነት ስሜት ነው የሚሰማኝ፣ እኔ ሳስበው ማለት ነው። እንዳውም በደህና በደህና ንገር እንካላችሁ አሁን እንደው አሁን ያ እዛ ጋር አብሯት አድሮ ከሆነ ሄሉን እንደዚህ ለመስበር ተልኮ ካልሆነ በስተቀር ዝም መጉዳት የሚተኛ ይመስላችኋል? ወንድ ልጅ ነው፣ አይጥና ድመት፣ የፈለገ ተአምር ቢሆን በእርግጥ በሁ ተበቀል የተባለው እንደዚህ ፊት ለፊት ሰዎች በቃ ቀለበቷን በማተር አዋርዳት ተብሎ ሊሆን ይችላል። ተላቀው ገባችሁ። ግን በብዙ ነገር እሷን መጉዳት በቃ ይችላልም ይችልም ነበር። አሁንም ደግሞ ይቀጥል ነበረ። ይህንን እንዲሆን እንዲቆም ያደረገው ደግሞ ያብ ነው ልዑል ነው። የሱስም ደግሞ ድራ ስር የመጣብኝቴ ሚምታታብኝ ልዑል ነው ልዑልም መናገራችሁንም ከዚህ በኋላ ይሄንን ያየነውን ጉድ በምን መንገድ ሊያስተባብሉ እንደሚችሉ እንጠብቃለን። አሁ ነገ ደግሞ የውሸት ትርክትህን ይዘህ ትመጣለህ? ወይ ፕራንክ ልናደርግሽ ፈልገህ ነው ትላለህ? ወይ ደግሞ አሁንም እንደለመድከው ልዑል ላይ ትለጥፋለህ? ከመጀመሪያው ጀምሮ እኮ እሱ በራሱ የሚተማመን መልስ ሰጥቶ አያውቅም። ቤተሰብ ሳምታችሁት ከሆነ እኮ ሁሌ ልውል አንተ ስለምታፈቅራት ነው አንዳንዴ ስለምታረጋት ነው እንጂ ለተጠየቅ ጥያቄ ትክክለኛ መልስ እንኳ መስጠት አይችልም። ሄሉም ደግሞ እንዲያብራራ እድል አሰጥም፣ አትወጥረውም። ያኔ በቃ ያፈቀረ ልብ ብላ የምታስበው ገባቸው። እሷ በንጹ ልባ ፍቅራ ነበር፣ በንጹ ልባ ጎዳ ነበረ። ግን በጣም ነው ታገኘዋለ። የሚለቅም የለም። ለማንኛውም ቤተሰቦች ደሚ ከፍ ዝቅ ትክትክ እያለ ነው ያወራኋችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከሻላችሁ ሼር ሼር አድርጋችሁ ለዚህ ወሮ በላል ሼር አድርጋችሁ አድርሱልኝ። ይህ ስማ ይችን ነገር መጥቶ ማለት ነው ይስማ ነገር ማስተባበያ ይዞ እንዳይመጣ ማለት ነው። ወዳችኋለሁ። መልካም ጊዜ። ቻውቻው